የኦሮሞ ሕዝብ ለዘመናት ሲተዳደርበት የነበረው የገዳ ስርዓት አምስት መደቦችና አምስት ደረጃዎች አሉት። በዘመናዊው የፖለቲካ ስርዓት እንደ ፓርቲ የሚቆጠሩት አምስቱ መደቦች በየስምንት ዓመቱ በመፈራረቅ ስልጣን የሚይዙ ናቸው። አምስቱ ደረጃዎች ደግሞ የገዳ ስርዓት አባላት በየስምንት ዓመቱ የሚደርሱበት ደረጃ ነው። መጂ፣ ሆረታ፣ ከዛ ሚችሌ፣ ዱሎ፣ ሮበሌ ወይም ከዱሎ ብትነሳ ደግሞ ዱሎ ሮበሌ ብርመጂ ሆረታ ሚችሌ ትላለ ማለት ነው። እነዚህ የገዳ ፓርቲዎች ናቸው። እነዚህ የገዳ ፓርቲዎች ሲሆኑ የገዳ ደረጃዎች የምንላቸው አሉ ደግሞ የገዳ ደረጃዎች ደግሞ እትመኮ፣ ደበሌ፣ ፎሌ፣ ቆንዳላ ወይም ዶሪ ከዛ ሉባ፣ እነሱም አምስት ናቸው። የመጫ ቱለማ ዩባና የሚቲዮሎጂ ተመራማሪው ዶክተር ቀን አለሚ እንደሚሉት ከኢቲመኮ እስከ ሉባ ያለውን አምስት የገዳ ሥርዓት ያለፉ አባገዳዎችም በሥርዓቱ አጠራር ዩባ ወይም ሃዩ የሚባል ደረጃ ይሰጣቸዋል። እዚህ ደረጃ ላይ የደረሱ አባቶች የሥራ ድርሻም የገዳ ሥርዓት እንዲጠበቅና ለመጪው ትውልድ ሳይሸራረፍ እንዲተላለፍ ማድረግ ነው። አሁን ሉባ ገዳ ውስጥ ስልጣን ላይ ነው የሚሆነው ማለት ነው። ስምንት ዓመት ይቆያል ከዛ ስምንት ዓመት ገዳ ውስጥ ቆይቶ ጨርሶ ሲወጣ ምን ይሆናል? ዩባ ይሆናል። ሃዩ ጄኔራል ነው ዩባ ወይም ጉል አካል ከአውቶማቲካሊ ገዳ የጨረሰ ሰው ማለት ነው ው ከዚያ መጨረሻ ላይ የሚመጣው ሰአሎ ይባላል። ሰአሎ ማለት ዩባ ሆኖ የራሱን ገዳ ጨርሶ ከዛ ተመልሶ የሱ ልጅ የሱ ልጅ ገዳ ሲደርስ ይሄኛው ሰማሎ ይባላል። የመጨረሻው ላይ ነው ማለት ነው። እንግዲህ እነዚህ ዩባዎች ምንድን ነው የሚሰሩት? እነሱ አምስቱንም እርከኖች ወይም ደረጃዎች እያለፉ ናቸው አይደል? እያንዳንዷን ያውቋታል አይደል? ያ እንዳይዛባ ነው የሚጠብቁት። ትልቅ ነገር ነው። ትልቅ ስራ ነው። ህግ እንዲጠበቅ ከፍተኛ አስተዋጽኦ ያደርጋሉ። ባህል እንዲጠበቅ ከፍተኛ አስተዋጽኦ ያደርጋሉ። እንደገና ጥበቃ ያደርጋሉ ሰፉ እንዲጠበቅ። አሁን ሰፉ በምንልበት ጊዜ ምንድን ነው ሞራል እንደ ኤቲክስ፣ ለምሳሌ በዘመድ መካከል ጋብቻ ብቻ አይፈጸምም። ይሄን ያስጠብቃሉ። ታናሽ ታላቅን ማክበር አለበት፣ ታላቅም ደግሞ በድርሻው ታናሽን ማክበር አለበት እና ስለዚህ እነዚህ እንዲጠበቅ ያደርጋሉ። እነዚህ በምዛቡበት ጊዜ ጥሪ አይጠብቁም ቀጥታ ጣልቃ ገብቶ ነው የሚያስቆሙ። ሃዩ ወይም ዩባ ጫላ ሶሪ በገዳ ቱለማ ውስጥ ከኢቲመኮ እስከ ሉባ ያለውን ደረጃ አልፈው የሃዩ ደረጃ ላይ የደረሱ አባት ናቸው። የ2018 የኢሬቻ በዓልን ምክንያት በማድረግ በቤታቸው ተገኝተን ከሳቸውና ከቤተሰቦቻቸው ጋር ቆይታ አድርገናልበረበረነጋኑ ነጋ ነጋኑፌ ገሉ በሪ ኩኒ በረቁፋ ነዋተው

ከጨለማ ወደ ብርሃን እንኳን አደረስከን ብሎ ምስጋና የሚያቀርብበት የመቻቻል የመተሳሰብ በአጠቃላይ የአንድነት በዓል እንደሆነ በዓሉን የሚያከብሩት እንደዚሁም የዘርፉ ላይ ጥናት ያደረጉ ምሁራን ይናገራሉ። ከኢሬቻ በተጨማሪ ደግሞ በዓለም የሚታወቀው የገዳ ስርዓትም ለኦሮሞ ሕዝብ ብቻ ሳይሆን ለዓለምና ለኢትዮጵያም ትልቅ አስተምሮ ያለው ሐቅ ነው። በተለይም በገዳ ስርዓት ውስጥ የሚያልፉት ሀደ ስንቄዎችና አባ ገዳዎች የኦሮሞን ስርዓት በማስጠበቅ ፍትህን እውነትን ይዘው ትውልዶች ቅብብ እንዲቀጥል በማድረግ በኩል ትልቅ ሚና አላቸው። ዛሬ እዚህ የተገኘሁበት ቦታ ሀዩ ወይም ደግሞ ዩባ የሚባለው ደረጃ ላይ የደረሱትን ጫላ ሶሪ ቤት ውስጥ ነው የምንገኘው። እሳቸው እንግዲህ በገዳ ስርዓት ውስጥ አርባ ዓመታትን ጠብቀው ስምንት ዓመታትን በአባ ገዳነት አገልግለዋል። ከዛ ባለፈ የተለያዩ መጽሐፍቶችን ድራማዎችን፣ በመጽሐፍ የኦሮሞ ህዝብ ባህል እንዲተዋወቅ በማድረግ በኩልም ትልቅ ሚና እንዳላቸው ሰምቻለሁ ማለት ነው። ከሳቸው ጋር በምናደርገው ቆይታ በተለይ ዩባ ወይም ደግሞ ሀዩ የሚባለው ደረጃ ምን ፋይዳ አለው? ምን ምን ስራዎችን ይሰራል? በገዳ ስርዓት ውስጥ ያለው ሚና ምንድን ነው የሚለውን ሀሳብ የሚያጋሩ ነው የሚሆነው። ልጆቻቸውም ስለ ገዳ ስርዓት ያላቸውን እይታ፣ እንደዚሁም ባለቤታቸው የሚነግሩን ይሆናል። ከእሳቸው ጋር የምናደርገውን ቆይታ እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። እንኳን አደረሳችሁ። እንኳን አብረው አደረሰን። እንግዲህ እዚህ ስለጋበዛችሁን ከልብ እናመሰግናለን። ቤተሰቡ ሞቅ ብሎ የገዳ የኢሬቻ መምጣት እየተጠባበቀ ነው። እስኪ ስለ እርሶ እንግዲህ እኔ የተወሰነ አስተዋውቂያለሁ፣ ግን ዘለግ ያለ ታሪክ እንዳለዎትም ቀደም ሲል አውርተናል እና ይህንን በደንብ ባጭሩ ይንገሩንና በዚህን ጀምር። ጫላ ሶር ይባላለሁ። የገዳ ቱለባ ሃዩ ነኝ። ሃዩ ማለት በቦረና በጉጂ ዩባ ደረጃ የደረሰ ነው። በቱለማ ደግሞ ሃዩ ነው የምንለው። ሃዩ ማለት በገዳ ስርዓት የገዳ አመራርን ጨርሶ ወደሚቀጥለው እርከን የተሸጋገረ ሁለተኛ እርከን ላይ አንደኛ እርከን ላይ በሚደርስበት ጊዜ ለሌሎች ገዳ ህጉን የሚያርቁ የሚያርቁ ደረጃ ያላ ያለ የአባ ገዳዎች አማካሪ ከስር ያሉትን አስተማሪ ስለ እርቅ ስለ ሰላም የሚያስተምሩ ናቸው በእኛ ደረጃ ያሉት እና ሃዩ ማለት ይሄ ነው። ከገዳ ስርዓት ወይም ደግሞ ከገዳ ደንቦቹ ከዘለለ ወይም አካሄዱን ካልጠበቀ ይህን አካሄድ አልጠበቅም በዚህ አካሄድ ብሎ ገዳን የሚያማክር ገዳ የሀገር መሪ ነው። አመራሩ ስልጣኑ በገዳ እጅ ነው ያለው። ገዳ ያንን ስልጣን ያዝ እንጂ አማካሪ ያስፈልገዋል። ከአማካሪም በላይ ሃዩ ያስፈልጋል። ከሃዩም በላይ አባ ቦኮ አለ፣ አባ ሙዳ አለ። እነዚህ ሁሉ የገዳ አማካሪ እና ትክክለኛ መንገድ ይዞ የሚሄዱ እንዲሄዱ የሚረዱ ነው። መገፋፋት የለም፣ ግን መርዳት ማስተካከል ደረጃ ላይ ያለን ነን ማለት ነው። እኔ ከልጅነቴ ጀምሮ ከአባቴ ገዳ ሆኖ አርባ አመት ከጨረሰ በኋላ እኔ ገዳ ሆንኩኝ። በአርባ አመት ነው አርባ አመት ጠብቀ ነው። አርባ አመት የሚጠብቆ ዝም ብላ አይደለም። በየስምንቱ አመት የምታልፋቸው እርከኖች አሉ። ይሄ እርከን የመጀመሪያ እርከን እርከን በቱለማ ኢትመኮ ነው የምንለው። ኢትመኮ ከአንድ እስከ ስምንት ዓመት። ከዛ ከእትመኮ ከጨረስክ በኋላ ደበሌ ሆኜ ነው። ከዛ ያንን አልፌ ሶስተኛ ደረጃ ሁለተኛ ደበሌ ነው፣ ሶስተኛ ፎሌ ነው። ፎሌ ደረጃ የደረሰ ጎረምሳ ነው። በዚህ የልጄ አይነት ነው። አሁን እሱ ፎሌ ሆኗል። የፎሌ ሊሆን ነው አሁን። ፎሌ ደረጃ ለገዳ እንደ ፖሊስ ነው የሚያገለግለው የፖሊስ ስርዓት አስከባሪ፣ የገዳ ደንብን አስከባሪ ኃይል አለው አይነት ነው። ከዛ ፎሌ አልፌ ራባ ቆንዳላ ነው የምንለው፣ በጡለማ ቆንዳላ የምንለው ራባ ደረጃ ይብሉት ነው። ቆንዳላ የገዳን ስርዓት የሚማር የገዳን ስርዓት አስተዳደሩን የሚማር አገሪቷ ላይ ችግር ቢመጣ የሚያዘምት አዝማች፣ እንደ መከላከያ አይነት ደረጃ ላይ ነው። የመከላከያ ሰራዊት አይነት ነው። ስርዓቱን ይማራል። ችግር ከመጣ ያዘምታል ያዘምታል። ያንን ካለፈ ዶሪ ዶሪ ደረጃ ላይ ሲደርስ ስልጣን ለመውሰድ ደረሰ ማለት ነው። አለንጋ ይይዛል፣ እንደኛ አለንጋ ይይዛል፣ ፈረስ ይገዛል፣ ለስልጣን ይንደረደራል ማለት ነው። ገዳ ደረጃ ላይ ሲደርሱ ክራይቴሪያ አለ። አባ ገዳ ለመሆን ራሱ ክራይቴሪያ ሚስት ያገባ፣ ራሱን ሀብት ያፈራ የራሱን ሀብት የሌለው ሰው የሕዝብ እንዲ ያስተዳደረ አይሰጠውም። አዎ። ስለዚህ ሀብት አፍርቶ ቤተሰቡን በደንብ ያስተዳደረ፣ ሚስት ያገባ፣ ያልሰረቀ፣ እጁ ያልቆሸሸ፣ ጉቦ ያልበላ፣ ሰው ያልገደለ፣ የሰው ልጃገረድ ያልጠለፈ፣ ያላስጠለፈ፣ ያልደፈረ፣ ያልሰረቀ ብዙ ክራይቴሪያ ያለው እና በመጻፌ ውስጥ ገልጫለሁ ይህን ይሄን ሁሉ ክራይቴሪያ አለው። መስፈርቱን ካላሟላ ለአባ ገዳነት አይመረጥም። እርስዎ ጋር መለሳለሁ። ያው ጨዋታችን እዚህ ሁለት ሰዎች አሉ። ባለቤቱ ዎታሉ ወደ ፎሌነት የደረሰ ልጅም አለና እንኳን ለሬቻ በዓል አደረሰዎት። አሜን እንኳን አብሮ አደረሰን። ስሜ መስተዋት ታደሰ ይባላለሁ። እና ያኦቦ ጫና የሀዩ ጫና ባለቤት ነኝ። እንግዲህ እሬቻና ሴቶች በሰማሁትም ባየሁትም በጣም ጥብቅ ቁርኝት ያላቸው እንደውም እሬቻ ያለ ሴቶች አይደምቅም ይባላል። እና አሁን እሬቻ ላይ ነው ያለ ነው፣ ዝግጅቱ ምን ይመስላል? በገዳ ስርዓት ውስጥ የአማካሪነት የሀዩነት ደረጃ ገዳ ላይ በነበሩበት ሰዓት እስኪ እንዴት ነበር ሂደቱ? አጠር አድርገው ይንገሩኝ። ሀዩ ጫና መቼም ያው ሁሉ ነገር በምክርም በምንም በምንም አብሬ እሳተፋለሁ። ከዛ ባህሉ ደግሞ የጥሩ ሁ የደስ የሚለው ኢሬቻ ሁሉንም ብሔረሰብ ያሳተፈ ነው። የዚህ የዚህ የሚል ነገር የለም። ከድሮም ጀምሮ እሴቱን ጠብቆ ያለ እና ደስ የሚል ባህል ነው። እኔ በየዓመቱ እናከብራለን በቤታችንም እዛም የመሄድ ነገር አለ እና አሁን እንኳን ብዙም እንትን ሰውም እየበዛ ምናምን ግፊያ ምን ምንም ስለሚኖር ብዙ ወደዛ የመሄዱ ነገር እየደከመ መጣ እንጂ በጣም የሚወደድ በጣም በጣም በጣም ደስ ይላል። በየመቱ ኢሬቻ ከፍ አርገን ነው የምናከብረው። በቤታችንም እዛም የመሄድ አለ። ብሾፍቱ ብሾፍቱ ነው የሚቀርበን እዛ ነው የምና ዶከም የባሰ ነው እንዶ ገና አሁን እሁድ ምናምን ቅዳሜ ላይ ምናምን እዚህ ማደሪያ የለ መተላለፊያው መንገዱ ሰው ነጭ ልብስ የባህል ልብስ ለብሶ በቃ ጨሊውን ምን ሆን ነው የሚሄደው እና ደስ ይላል። በጣም ደዛ ነው የምገልጸው። ስሜ ቶኪቻ ጫላ ባላል። ምንድን ነው የምሰራው? ቶኪቻ የኮንስትራክሽን ባለሙያ ነኝ። ኮንስትራክሽን እንግዲህ ትልቅ ኃላፊነት የሚጠብቅ ነው። አባትህ ደግሞ የአባ ገዳም አሁን ደግሞ ሀዩ ደረጃ ላይ የደረሱ አባት ናቸው እና በገዳ ስርዓት ውስጥ ማለፍ እስኪ እንደ አንድ አሁን ደግሞ አንተ ወደ ፎሌ ልትሄድ ነው ተብያለሁ። እስኪ እሱን ሲስተም ንገረን። ገዳ ስርዓት ሰፊ እንትን ያለው ነው ቤተሰብም በአካባቢም በአስተዳደርም ልክ ያው መንግስትን የሚመስል መዋቅርና ስትራክቸር ያለው እንትን ነው። በቤተሰብ ውስጥ ያለው እንትን ምንድን ነው? ልክ ቅድም እንደሰማ ነው ሁሉም ሰው በእድሜውና ና በንትኑ እርከን እያለፈ ይሄዳል። ልጅ ወጣት ነ ጉድምስና የሚባል እድሜ ላይ ሲኖር ኢቨን ገዳ ስርዓት እንኳን በዚህ እድሜ ያሉ ሰዎች የበስለትም ጉድምስናውም ስለሚያስቸግራቸው በዚህ እርከን ላይ ያሉ ልጆችን በተለየ ኃላፊነቱም ከምኑም ከምኑም ያን እድሜ እርከን ሁሉም ሰው አልፎ ነው የሚሄደው፣ ና በዛ እርከን ውስጥ መረበሽም እንቢተኝነትም ሁሉም የሚያልፍበት ስቴጅ ነው። ይህን ገዳ ስርዓት እውቅና ሰጥቶት በዛ እርከን ውስጥ ያሉትን ልጆች በተለየ የማይበት አይን አለው ሲስተሙ በራሱ ያላችሁበትን የሚታለፍበትን የወጣትነት ደረጃ ኃላፊነት እስከ መስጠት የሚያደርስ ክትትል አለው። ነው ምትለይ ክትትልም አለው። ያንኑ ድክመትንም አለመብሰሉንም ታሳቢ እያደረገ ኃላፊነትም በዛው ልክ እያደገ እያደገ ሄድና የብስለትና የማቹሪቲ እንትኑ ደግሞ ከፍ ሲል እንደተባለው ገዳና ከዛ በላይ የሚያሉ እንትኖች ጋር ይደረሳል። ተመልካቾቻችን እየተከታተላችሁ ያላችሁት ልዩ የእሬቻ በዓል ዝግጅታችን ነው። የዝግጅታችን ትኩረት ደግሞ በተለይም በገዳ ስርዓት ውስጥ ሀዩ ወይም ደግሞ ዩባ የሚባለው ደረጃ ላይ የደረሱ አባቶች ለባህሉ ለገዳ ስርዓት መጠበቅ ምንድን ነው የሚሰሩት? ወጣቶች ከነሱ ምን ይማራሉ? የሚለውን ወደ እናንተ እያደረስን ነው የምንገኘው። ቆይታችን የሚቀጥል ነው የሚሆነው አሁንም ቁጥራችሁን እንድትቆዩ በአክብሮት እጋብዛለሁ ወደ ሀዩ ጫላ ነው የምመለሰው እንግዲህ ፊትለፊቴ በርካታ የጥናት ጽሁፎች አሉ መጽሐፍትም ጽፈዋል እና እስኪ ምን ላይ ነው የሚያተኩሩት ምን ምን ነገሮች ናቸው የጻፉት ያንሱልኝ እስኪ እኔ እንግዲህ ብዙ ነገሮች እዚህ ውስጥ አሉ ሞያውም አለኝ ቲያትርም ሞያ አለኝ ማይነር ሳብጀክቴ ቲያትሪካል አርት ነው ሌላው ስለ ባህል አሁን በቦረና እና በጉጂ ገዳ ላይም ሰርቻለሁ። የቦረና ገዳ ጉሚጋዮ ላይ የተላለፈው የገዳ ሥርዓት ደንቦች ጽፌ በመጽሐፎች በዚህ በመጽሄቶች ውስጥ አሉ። የጉጂንም እንደዚሁ እዛ ብዙ ነገር ሰርቻለሁ ብዬ ገምታለሁ። ሙዚየም አካውቁማለው ነጌሌ ቦረና ላይ የገዳ ሥርዓትን የሚገልጽ ብዙ ጽሁፎችን ጽፍ ያለው የጉሚም ቦኮን ህግ የገዳ ስርዓት፣ የገዳ ህጎችን ሴረ ገዳ በጽሁፍም በካሴትም ዶኩሜንቶችን አስቀምጫለሁ። በቤት ይገኛሉ። የቦረናም እንደዚሁ የጉሚ ጋዮ ሁለት ጊዜ ጉሚም የቦኮ ሁለት ጊዜ በየስምንቱ አመት ተገኝቼ ብዙ ስራ ሰርቼበታለሁ። ከዛም በዘለል ደግሞ የተለያዩ ድራማዎችን ጽፌ ያለው። በኦሮሞ ዘንድ ውስጥ የሚታወቀው አኮመኖ የምትባል ንግስት ነበረች። እዚች ንግስት በአፈ ታሪክ ነው የሚወራው። እሷን አቀናብሬ ድራማ ሰርቼበታለሁ፣ ድራማ ጽፌ፣ ድራማውም ህዝብ ፊት ታይቷል። ብዙ ድራማዎችም አሉ። አጫጭር ኮሜዲ የሆኑ ድራማዎችን ጽፌ በዚህ ውስጥ ይገኛሉ። ሌላ የገዳ መተዳደሪያ ደንብ የጉሚ ተኩማ አቦቴ ገዳ ለ ለስምንት ዓመት የቆየንበት ደንብና መተዳደሪያ ደንብና ህጎቹን አውጥቼ በዚሁ በመጽሔት ደንብ ላይ ይገኛሉ። ምን ተማርከው አሁን ሳ ከሃዩ ጫላ እንደው እስኪ በአባትነት ደረጃም ሌሎች ለሌሎች ሲያደርጉት የገዳ ስርዓትን በመጠበቅ ደረጃ እና እዚህ እስከሚደርሱ ድረስ ባለፉበት ህይወት ውስጥ ከሳቸው ምንድነው የወሰድከው? እኔ አሁን ትልቅ ተማርኩ ብዬ የምለው ነገር ምንድነው ስርዓት መጠበቅ እና ማንነት ለማንነት ትልቅ ቦታ መስጠት ትልቅ እንትን እንዳለው አሁን በብዙ ምንት እንደምናየው ያው ግሎባላይዜሽንም ሞዴርናይዜሽንም የምንላቸው ነገሮች የምንወስዳቸው ብዙ ነገሮች ከውጭ ቢኖሩም ባህልና ማንነት መጠበቅ ግን ከምንም በላይ አስፈላጊ እንደሆነ እና ያው በእኛ ጊዜ ለምሳሌ ስንማር ላፕቶፕ ያልመጣበት ጊዜ ነበር። እኛ እራስ እንኳን በእኛ ጊዜ እንኳን በእነሱ ጊዜ ደግሞ ያው ስልክም ብርቅ የነበረበት ሰዓት ነበር እና በጣም ብዙ ጊዜ መጽሐፍ እንትን ሲል ራሱን አስተምሮ ራሱ ነው ጽሁፎቹ ታይፕ እኮር እያደረገ እንትን የሚያደርገው መጽሐፎቹ የሚጽፈው ራሱ ለይት የተነሳ እንትን የሚለውና ይሄ ያው ፍቅሩ እንትኑ ነው አንደኛ ቁርጠኝነቱም ነው። የገዳ ስርዓት፣ በልጆች አስተዳደግ ላይ አሁን እናንተም የልጅ ልጅም ስላያችሁ እያየውም ስለሆነ አንድ ትልቅ ሚና አለው ብዬ አስባለሁ። እሳቸውም አባ ገዳ ደረጃ ላይ ደርሰው ብዙ ነገር ስላሉ እንደው ልጆች ስታሳድጉ፣ በትዳር ውስጥ ያላችሁ የመመካከር ህይወት ምን ይመስላል ለሌሎቹ በሚያስተምር ነገር ይንገሩን እስኪ። አዎ ልጆችን መቼም ወደ ራሳችን አቅርበን ተከታትለን ትምህርቱንም የሚቸግራቸውን ምንድን ነው በየጊዜው ለትምህርቱም ወደ ሌላ ሲሄዱ በስልክ በጣም ነው። ምን እናበበው ሴቶችም አሉ ሁለት ልጆች። እሱ ብቻ አይደለም ከእነሱንም ዩኒቨርሲቲ ሆኑም ከዚህም በጣም እየተከታተልን በቃ ሳንለያይ ካጠገባችን ከአይናችን ዞር ሳናረግ ልጆቹን እየተከታተልን እዚህ ደርሰዋል። ስራ ሁሉም ወደ እየስራው ሄዷል አሁን ምናልባት የአሁኑ ትውልድ አሁን ያለው የገዳ ስርዓት በተለይ ሀዩና ዩባ የሚባለውን አማካሪ እንዴት ነው እያማከረ ያለው? ወይም ደግሞ ሀዩ እነዚህን የአሁኑን የገዳውን ስርዓት ገዳ ላይ ያሉት አባ ገዳዎች ገዳ ሲስተሙ እንዲቀጥል ያ ብቻ ሳይሆን አሁን ያለው ዘመናዊ አስተዳደርም የገዳን ፕሪንሲፕሎች በመጠበቅና ለጥሩ ነገር እንዲጠቀምባቸው በማድረግ ረገድ እንዴት እየሰራችሁ ነው? ድሮ መንግስት አይደግፍም ነበረ። አሁን መንግስትም ይደግፋል። አሁን የኛ ድክመት፣ የኦሮሞ ህዝብ ድክመት ካልሆነ በስተቀር አሁን ክልከላ የለም። በነጻነት መስራት ይቻላል። ስለ ገዳ ስርዓትን ማስተማር ማሳደግ እንደፈለገ ሊሰራበት ይችላል። መንግስትም እየተጠቀመበት ነው። አሁን መንግስትም ትክክል መሆኑን አውቆ የባህል ፍርድ ቤትን በአዋጅ አጽርቆታል። በትምህርት ቤትም መጽሐፍ አሳትሞ አሁን እየተማሩበት ነው፣ ይሄ የገዳ ስርዓት ሌሎቹም ብሄር ብሄረሰቦች አብረን ብንማር አብረን ብንሰራ በዚህ ስርዓት ውስጥ አብሮ ቢጓዙ ማንም ወንጀል አይሰራም። አደ ሲቄዎች ጫጩ ይዞ የሚሄዱ አሉ። ኦኮሌ ይዞ ነው የሚሄዱ፣ ጋድ ይዞ ነው የሚሄዱ፣ ጫጩ ይዞ ነው የሚሄዱ። አባ ገዳዎች ከለቻ ይዞ ነው የሚሄዱ፣ ቦኩ ይዞ ነው የሚሄዱ። ይሄ አይገፋም፣ እንደ ታቦት የሚከበር ነው። ያንን እያከበሩ አጅቦ ነው መሄድ አለባቸው እንጂ እየገፉ አልፎ መሄድ የለባቸውም። አባገዳዎች ከህዝቡ ጋር መሄድ አለባቸው። ከህዝብ ተለይቶ አይከድም። በመኪና ሄዶ በመኪና አይመለስም። ይህንን አባገዳዎችም እንዲያሻሽሉ መልእክት አስተላለፋ ነው። እንደ አንድ ሃዩ ዝም ማለት ስለሌለብኝ መታረም ያለበትም ማረም ስላለብን በጣም በጣም ሰፊ ሀሳብ ነው የሰጡን። ተመልካቾቻችን ትልቁም ነገር ያገኙበታል ብለን እናስባለን። ጊዜያችሁንም ብዙ ነገራችሁንም እንደዚህ አመቻችታችሁ ለዚህ ቃለ መጠየቅ ስለተባበራችሁን ሁላችሁንም እጅግ አድርጌ ነው የማመሰግነው። በድጋሚ መልካም የ2018 የኢሬቻ ባህል እንዲሆንላችሁ እመኛለሁ። ክቡራን ተመልካቾቻችን በልዩ የኢሬቻ በዓል ዝግጅታችን ዛሬ እዚህ ሃዩ ጫላ ሶሪ ግቢ ውስጥ ተገኝተን ስለ ሃዩ ወይም ደግሞ ዩባ ሥርዓት ሰፋ ያለ ማብራሪ አግኝተናል። ከቤተሰቦቻቸው ጋር ባደረግነውም ቆይታ በአጠቃላይ የገዳ ሥርዓት በቤተሰብ በአገር እንደዚሁም ደግሞ በአጠቃላይ በኦሮሞ ባህል ውስጥ ያለው ፋይዳ ምን ይመስላል የሚለውን ሰፊ ማስረጃ ሰጥተውናል። ሰፊ መረጃም ሰጥተውናል። እጅግ ከልብ እናመሰግናለን። በድጋሚ መልካም የኢሬቻ በዓል እንዲሆንላችሁ በመመኘት የምሰናበታችሁ የፕሮግራሙ አዘጋጅ ጌታቸር ጥበቡ ከካሜራ ባለሙያው ኢብራሂም ሀሰን ጋር በጋራ በመሆን ነው። መልካም የኢሬቻ በዓል ይሁንላችሁ። ጤና ይስጥልኝ።